ፖርቱጋላዊ እግር ኳስ ተጫዋች ክሪስቲያኖ ሮናልዶ አስገራሚ እውነታዎች፣ 50 አስገራሚ እውነታዎች። መነሻ ሕይወቱ። አንድ ክሪስቲያኖ ሮናልዶ ዲ ሳንቶስ አቪየሮ ተብሎ በ1985 ፌብርወሪ 5 ቀን በፖርቱጋል ደሴት ማዲያ ተወለደ። ሁለት አባቱ የእንግዳ ቤት ባለሙያ እና የእግር ኳስ መስተናገድ ሰራተኛ ነበር። ሦስት እናቱ ዶሎሬስ አቪየሮ ነች። በጣም የተቃራኒ በሆነ የቤተሰብ ሁኔታ አደገች። አራት ስሙ ክሪስቲያኖ ሮናልዶ የተሰጠው ከአሜሪካዊው ፕሬዝዳንት ሮናልድ ሬገን በመተከል ነው። አምስት ከትንሹ ዕድሜ ጀምሮ የእግር ኳስን በልብ ወደደ። የእንግድኛ መጀመር ስድስት አስራ አንድ ዓመት ዕድሜ ላይ በስፖርቲንግ ካፕ ወደ ሊግ ተሳትፎ ጀመር። ሰባት ከቤተሰቡ በርቶ በአንድ ደሴት ሕፃን ሆኖ መኖር አስቸጋሪ ነበር። ስምንት አስራ አምስት ዓመት ዕድሜ ላይ የልብ ችግኝ ተጋጥመው ዶክተሮች ቀዶ ጥገና አደረጉበት። ዘጠኝ ከዚያ በኋላ በፍጥነት ወደ ሙያዊ የእግር ኳስ ገባ። አስር ከእርሱ ወገን የነበሩት አስተማሪዎች እንደ ታላቅ ትምህርትና ትጋት ተገልጸዋል። በማንቸስተር ዩናይትድ 11 በ2003 በሰር አሌክስ ፈርጉሰን የተገኘ ከስፖርቲንግ ካፕ ወደ ማንቸስተር ተዛወረ። 12 በ1224 ሚሊዮን ዋጋ የተገዛና በዚያ ጊዜ ከፍተኛ የዕድሜ ትንሽ እግር ኳስ ተጫዋች ነበር። 13 በ2004 የፊፋ ካፕ መውደድ ጀመረ። 14 2008 በባላንዶር አሸናፊ ሆነ። 15 በ2009 ወደ ሪያል ማድሪድ በዓለም ታላቅ የገንዘብ መጠን ሰማንያ ተዘዋወረ። በማድሪድ ቤት 16 ከ2009 እስከ 2018 ያደረገው 438 ጨዋታዎች ውስጥ 450 ግቦች አስቆጠረ። 17 5 ቻምፒዮንስ ሊግ የውድድሮች አሸንፎ አወጣ። 18 የክለብ ታላቅ ግብዣ ሰብስቦ ታላቅ ምልክት ተፈጥሯል። 19 በማድሪድ ውስጥ ቁጥር 7 ተለዋዋጭ አድርጎ ተቀባ። 20 በከብት ውስጥ ሁሉም የግብዣ መዝገቦች ቀየረ። በጁቬንትስ እና እንቅስቃሴዎች 21-2018 ወደ ጁቬንትስ ተዘዋወረ። 22 በሴሪያ ውስጥ በፍጥነት አስደናቂ ተጫዋች ሆነ። 23-2 የሴሪያ የውድድሮች አሸንፎ አወጣ። 24 በታላቁ ቁጥር 700 የሙያ ግቦችን አሳየ። 25 ከፍተኛ የጤናና የእንቅስቃሴ መጠን ይጠብቃል። በመንግሥት ቡድን ፖርቹጋል 26-2003 የመጀመሪያውን የመንግሥት ጨዋታ አደረገ። 27 2016 የአውሮፓ ውድድርን ከፖርቱጋል ጋር አሸንፎ አወጣ። 28 2019 የናሽንስ ሊግ ውድድርን አሸንፎ አወጣ። 29 ከፖርቱጋል የተጫዋች ብዛት መሪ ነው። 30 በዓለም ዙሪያ ከፍተኛ የመንግስት ግብዣ አስቆጠረ። የገንዘብና የንግድ ህይወት 31 ከፍተኛ የተከፋፈለና በጣም የተባበሰ እግር ኳስ ተጫዋች ነው። 32 የናይክ ዘርፍ ስምምነት ያለው ነው። 33 የእርሱ የሮናልዶ ምርት መስመር አለው። የልብስ የጸጉርና የሽቶ ምርቶችን ይሸጣል። 34 የሮናልዶ ሆቴሎች ፔስታና ሮናልድ ሆቴል አሉት። 35 በፎርቤስ ሰ ዝርዝር ውስጥ የእግር ኳስ ተጫዋች መጀመሪያ ባለ ቢሊዮነር ነው። ግል ባህሪያት 36 አልኮል አይጠጣም። 37 ተግባራዊ እና ከፍተኛ ትጋት ያለው ሰው ነው። 38 እያንዳንዱ ቀን ሁለት ወይም ሶስት የእንቅልፍ ሰዓታት ይወስዳል። 39 የሰውነቱን መጠን እንደ 23 ዓመት ወጣት ያህል ያደርጋል። 40 በገንዘብ ብዙ መጠን ለተፈለጉ ሰዎች ይሰጣል። ቤተሰብ እና ሕይወት 41 አምስት ልጆች አሉት። 42 ከጊዮርጂና ሮድሪጌዝ ጋር በረዳትነት እንዲኖር ይታወቃል። 43 አንዳንድ ልጆቹ በመንግሥታዊ አገልግሎት እንደሚሆኑ ይስማሉ። 44 ከእናቱ ጋር በጣም ቅርብ ግንኙነት አለው። አርባ አምስት እናቱን የህይወቱ ጀግና እንደሚቆጥር ተናግሯል። የተለያዩ ማስታወሻዎች አርባ ስድስት በኢንስተግራም ላይ በጣም ተከታይ ያለ አንዱ ሰው ነው። አርባ ሰባት በ2013 ላይ የሕፃናት ሕክምና ለመርዳት ሙሉ በሙሉ ደም አቃጠል። አርባ ስምንት በሥራ ውስጥ እና ከሕይወት በላይ የመድረክ ድንብ አለው። አርባ ዘጠኝ የተወደደ የተከታታይ አለው ከፍተኛ እግር ኳስ ተከታታይ ብዙ አለው። ሀምሳ ከፍተኛ አብራሪነት ትጋት እና ማስታወሻ ምሳሌ ተሆኗል።